ሰላም እንዴት ናችሁ? ውዴ ቻናል ቤተሰቦች፣ ለዛሬ ይዤላችሁ የመጣሁት የአማርኛ ምንባብ ማለት ነው። የአማርኛ ምንባብ ወሳኝ የሆነ እስካሁን ፊደላቶቹን ስንቆጥር ቆይተናል። ቃላቶቹን አንድ በአንድ ቃላት ስንመሰረት ቆይተናል ማለት ነው። ዛሬ ደግሞ ለየት ባለ እንድና ያመጣውላችሁ ማለት ነው። ምንባብ ምንባቡ ምን ይላል? በአንዲት ሴት ልጅ ታሪክ ያተኮረ ማለት ነው። ታሪኩ የሆነች ሴት ልጅ አለች። መጀመሪያ በቃሌ ሳላነብ ልንገራችሁ የሆነች ሴት ልጅ አለች። ያቺ ሴት ልጅ አራት ወንዶች ጠየቋት ይላል። እነዚያ የጠየቋትም ምን ምን ስራ ላይ እንዳሉ ይናገራል። ስለዚህ እነሷን እንትን የሚል ነው። እናንተ በእናንተ ቤት ብትሆኑ እነዛ ወንዶች የተለያየ ሙያ ያላቸው ወንዶች ናቸው። እናንተ ብትጠይቁ ከታሪኩ ጋር አገናዝባችሁ የትኛውን ትመርጣላችሁ? ኮመንት ላይ ነው መጨረሻ የምትጽፉልኝ ማለት ነው። በደንብ አድርገን ካነበብ ነው በኋላ ለቻናሌ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ለሌሎቹ ሸር ማድረግ ይጠበቅባቸዋል ማለት ነው። ሌላው ደግሞ ዩቲዩብን አብዛኛው የኔን ቻናል አብዛኞቻችሁ ትከታተላላችሁ። በጣም ብዙ የሚከታተለው አለ። ነገር ግን የምትከታተሉት ሳብስክራይብ አላደርጋችሁም። ያው እይታ ስላያችሁት ብቻ ስለሚደርሳችሁ ነው እንጂ አላየን። በቃ ምንም የደውል ምልክቷን ነካ አድርጋችሁ ተጭናችሁ ሳብስክራይብ ታደርጉ፣ ለእኔም ይጠቅመኛል ማለት ነው። እናንተም በቀጣይ ወሳኝ ወሳኝ የሆኑ ነገሮች ይደርሳችኋል ማለት ነው። ኦንላይን መማር የምትፈልጉ ተማሪዎች ካላችሁ ደግሞ እኔ ቀለል አድርጌ ነው በሚገባችሁ ቋንቋ አማርኛ፣ እንግሊዘኛ፣ አፋን ኦሮሞ አስተምራለሁ ማለት ነው። መማር የምትፈልጉ ተማሪዎች ካላችሁ በዚህ ስልክ ቁጥር 251 2519 1832 0042 በሚለው ስልክ ቁጥር እየደወላችሁ እየደወላችሁ በ ኢሞ ቴሌግራም፣ ዋትሳፕ እየደወላችሁ ማናገር ትችላላችሁ ማለት ነው። በተመቻችሁ ሰዓት ጠዋት ላይ፣ ማታ ላይ፣ ቀል ላይ በተመቻችሁ ሰዓት መማር ትችላላችሁ ማለት ነው። ስለዚህ አሁን ቀጥታ ወደ ምንባቡ ልሂድና ምንባቡ በጣም ጠቃሚ የሆነ ነገር ስለሆነ እናንተም በደንብ አይታችሁት ተገንዝባችሁ መልስም ስለምትሰጡበት በደንብ አድርጋችሁ ተከታተሉኝ። ርዕሱ ምን ይላል? አንዲት አንዲት ቆንጆ ቆንጆ ሴትን አንዲት ቆንጆ ሴትን አራት አራት ወንዶች አራት ወንዶች ወደዷት ወይንም ለትዳር ወይንም ለፍቅር ጠየቋት ማለት ነው። አንዲት ቆንጆ ሴትን አራት ወንዶች ወደዷት ይላል። አንዲት አንዲት ቆንጆ ቆንጆ ሴትን ሴትን አራት አራት ወንዶች ወንዶች ወደዷት ወደዷት ይላል። ስለዚህ አሁን በቀይ እያሰመርኩ ልንገራችሁ ወደዷት ይላል። ስለዚህ የመጀመሪያው ምን ይላል? አንዱ አንዱ ሙዚቀኛ አንዱ ስራው ምንድነው ማለት ነው ሙዚቀኛ በደንብ አድርጋችሁ አዳምጡኝ አንዱ አንዱ ወታደር አንዱ ወታደር አንዱ ዋናተኛ የውሃ ዋና ማለት ነው። ዋናተኛ አንዱ አንዱ ደግሞ አንዱ ደግሞ ሐኪም ሐኪም ናቸው። አንዱ ደግሞ ሐኪም ናቸው። ልጅቱ ልጅቱ ወንዝ ወንዝ ዳር ወንዝ ዳር ልብስ ልብስ እያጠበች ልብስ እያጠበች ድንገት ድንገት ወንዙ ወንዙ ገባች ድንገት ወንዙ ገባች ይላል። እያሰመርኩ አንዴ ላንብብላችሁ። ይህንም አንዱ አሁን ልጅቷን የወደዷት አንዱ ምንድን ነው ማለት ነው? ሙዚቀኛ አንዱ ሙዚቀኛ ይኸው በዚችኛዋ ከለር ማለት ነው። አስመር ያላቸዋለሁ አንዱ ሙዚቀኛ አንዱ አንዱ ወታደር አንዱ ወታደር አንንዱ ዋናተኛ አንዱ ዋናተኛ አንዱ ደግሞ አንዱ ደግሞ ሐኪም ሐኪም ናቸው አንዱ ደግሞ ሐኪም ናቸው። ስለዚህ ምን ምን ናቸው ማለት ነው አንዱ ሙዚቀኛ፣ አንዱ ወታደር፣ አንዱ ዋናተኛ፣ አንዱ ደግሞ ሐኪም ናቸው። አንዱ ደግሞ ሐኪም ናቸው። ልጅቱ ልጅቱ ወንዝ ወንዝ ዳር ወንዝ ዳር ልብስ እያጠበች ልብስ እያጠበች ድንገት ወንዙ ወንዙ ውስጥ ገባች፣ ወንዙ ውስጥ ገባች። አሁን ወደ ዋናው ታሪክ ልንገባ ነው። ልጅቷን የወደዷት ማን ማን ናቸው ካላችሁ፣ ማን ማን ናቸው ብያችኋለሁ። እዚህ ጋ ሙዚቀኛ፣ ወታደር፣ ዋናተኛና ሐኪም ናቸው። ስለዚህ ልጅቷ ወደ ወንዝ ዳር ልብስ እያጠበች ወንዙ ውስጥ ገባች። ከዛ እርዳታው የሚጀምር እዛ በኋላ ነው። ዋናው ታሪኩ ምን ይላል? ሙዚቀኛው ልጅቷ ወንዝ ውስጥ ከገባች በኋላ ሙዚቀኛው ሲዘፍን ሲዘፍን አዞው አዞው ዘፈኑን ዘፈኑን ሊሰማ ሊሰማ ወጣ ሊሰማ ወጣ። አያችሁ ሙዚቀኛውን የሙዚቀኛ የምንሰራ ማለት ነው። በራሱ እንትን ተጠቅሞ ሙዚቀኛው ሙዚቀኛው ሲዘፍን ሲዘፍን አዞው አዞው ዘፈኑን ዘፈኑን ሊሰማ ሊሰማ ወጣ። ሊበላት የነበረው ማለት ነው። ልጅቷ ወንዙ ውስጥ ስለገባች አዞ ሊበላት ስለነበረ ሙዚቀኛው ሙዚቃውን ሲዘፍን አዞው ሙዚቃውን ዘፈኑን ወይም ሙዚቃውን ሊሰማ ወጣ ይላል። ሁለተኛው ደግሞ አዞውን አዞውን ውጭ እንደወጣ ማለት ነው። ወታደሩ ወታደሩ ገደለው ያው ተኩሶ ገደለው ማለት ነው። ከውጭ ስለወጣለት ነው፣ ተኩሶ ገደለው። ከዛ ዋናተኛው ዋናተኛው ልጅቱን ልጅቱን ከወንዝ ከወንዝ አወጣ ከወንዝ አወጣ ገብቶ ማለት ነው። ምክንያቱም አዞው ውጪ ወጥቶ ስለሞተለት ማለት ነው። ሐኪሙ ሐኪሙ ልጅቱን ልጅቱን አከመ አከመ። ምክንያቱም ከወንዝ ውስጥ ስለገባች፣ ስለደነገጠችም ስለታመመችም አከመ ማለት ነው። ሐኪሙ አዞውን ወታደሩ ወታደሩ ገደለው ወታደሩ ገደለው ዋናተኛው ዋናተኛው ልጅቱን ልጅቱን ከወንዝ ከወንዝ አወጣ አወጣ። ሐኪሙ ሐኪሙ ልጅቱን ልጅቱን አከመ ሐኪሙ ልጅቱን አከመ። አሁን ኢንጀኔራል ጠቅልላ አድርጌ እነግራቸዋለሁ ማለት ነው። ምንድነው የሆነው? ልጅቱን አራት ልጆች ወደዷት ማለት ነው። እነዛ አራቱ ምንድነው ስራቸው? የመጀመሪያው ምንድነው ብያቸዋለሁ እዚህ ጋ ሙዚቀኛ ነው። የመጀመሪያው ሙዚቀኛ ነው። ሁለተኛው ወታደር፣ ወታደር በዛው ምንባብ እንድትለማመዱ ስለሆነ ጽሁፉንም በደንብ እየለያቸው። ወታደር፣ ሶስተኛው ዋናተኛ፣ ዋናተኛ ነው። አራተኛው ሐኪም ነው። ሐኪም ስለነበረ ስለዚህ ልጅቷ ልጅቱ ወንዝ ዳር ልብስ እያጠበች ድንገት ወንዙ ውስጥ ወደቀች፣ ነው የሚለው። ወንዙ ውስጥ ስትገባ አዞ ሊበላት ሲል ምን አደረገ? ሙዚቀኛው ዘፈን ዘፈነ ማለት ነው። ሙዚቀኛው ሲዘፍን አዞው ዘፈኑ ሊሰማ ወንዙ ወጣ፣ ወንዙ ወጣ ማለት ነው። ከወንዙ ሲወጣ አዞውን ወታደሩ ተኩሶ ገደለው ማለት ነው። አዞውን ወታደሩ ገደለው። ባጭር ነው እኔ የጻፍኩላችሁ፣ አዞውን ወታደሩ ገደለው። ከዛ አራተኛ ሶስተኛ ደግሞ ምንድነው? ዋናተኛ ስለሆነ ዋናተኛው ልጅቱን ዋናተኛው ልጅቱን ከወንዝ ልጅቱን ከወንዝ አወጣ። ዋናተኛው ልጅቱን ከወንዝ አወጣ። ቀጣዩ ሀኪሙ ነው። ሐኪሙ ልጅቱን አከመ። ምክንያቱም ወንዝ ውስጥ ስለገባች ተጎድታ ስለነበር ሐኪሙ ልጅቱን አከመ። አሁን ጥያቄው የመጨረሻው ጥያቄ ምን ይላል? በቀይ የተጻፈው ማለት ነው። ዋና እናንተ የምትጽፉ እናንተ ልጅቷን ብትሆን ብትሆኑ ወይም ልጅቷ ማንን ነበር ማግባት ያለበት ነው። አሁን ልጅቱን ማን ማን ያግባ? አሁን ልጅቱን ማን ያግባ ይላል። አሁን ልጅቱን ልጅቱን ማን ያግባ ሙዚቀኛው፣ ወታደር፣ ዋናተኛ ወይንም ሀኪም የትኛው ነው የእናንተ ምርጫ ነው በራሳችሁ ቤት ብትሆኑ አንዲት ቆንጆ ሴትን አራት ወንዶች ወደዱ በራሳችሁ እኔም ብላችሁ ነው የምታስቡ ስለዚህ አንዲት ቆንጆ ሴትን አራት ወንዶች ወደዷት የመጨረሻ እያነበብኩላችሁ ነው በዛው አንዱ ሙዚቀኛ አንዱ ወታደር አንዱ ዋናተኛ አንዱ ደግሞ ሀኪም ናቸው ማለት ነው አራቱ ስለዚህ ልጅቱ ወንዝ ውስጥ እያነበብኩላችሁ ነው ልጅቱ ወንዝ ዳር ልብስ እያጠበች ድንገት ወንዝ ውስጥ ገባች። ወንዝ ገባች። ሙዚቀኛው ሲዘፍን አዞው ዘፈኑን ሊሰማ ወጣ። አዞውን ወታደር ወታደሩ ገደለው። ዋናተኛው ልጅቱን ከወንዝ አወጣ። ሐኪሙ ልጅቱን አከመ። ስለዚህ በእናንተ ቤት ብትሆን እናንተ ብትሆኑ ማግባት ያለባችሁ የተሻለ ለልጅቷ የሚሆነ የትኛው ነው መገመት አሁን ልጅቱን ማን ያግባ? ይላል ሙዚቀኛ ነው? ወታደር ነው? ዋናተኛ ነው? ሐኪም ነው? የሚለው እናንተ ኮመንት ላይ ጻፉልኝ። እኔ ማግባት እኔ በሆን ማግባት ያለብኝ፣ ልጅቷ ማግባት ያለባት ወታደሩ ነው፣ ሙዚቀኛው ነው እያላችሁ ጻፉልኝ። እንደዚህ ያለ አጫጭር ታሪኮችን አሪፍ አሪፍ ገጠመኞችን አመጣላችኋለሁ። ኦንላይን መማር የምትፈልጉ አሁን በድጋሚ በስልክ ቁጥር እየደወላችሁ መማር ትችላላችሁ ማለት ነው በሌላ ሰዓት ሌላ ቪዲዮ ይዤላችሁ እመጣለሁ። ለዛሬው ስለነበረን ሰዓት አመሰግናለሁ። ቻው፣ መልካም ጊዜ።